ሰላም ለእናንተ ይሁን ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? ወይኔ እግዚአብሔር ይመስገን ደህና ነኝ። አዴ ድራማ ክፍል አርባ ስምንት ተለቋል። እንግዲህ ዴብ ፍቅር ሳሎን ላይ እያለች ንቅ አድርጎ ይዞ የት ነው ያደረግሻት ብሎ ስለ ሊዲያስ ስለ እህቱ ሲጠይቃት ምንም አላቅም እያለች እያለ፣ በሌላ በኩል ደግሞ እናወል ቤዛ ክፍል ገብቶ እያስፈራራት እያለ ቤዛ ትጮኋለች። ከዛ ዴብም እንግዲህ ፍቅርን ይለቃትና ካዴ ጋር ተያይዘው ወደ ቤዛ ክፍል ይሄዳሉ። ከዛንኳ እንኳ ስትከፍትላቸው ምን ሆነች ነው ሲሏተኝ እንግዲህ ናወል ስላስፈራራተኝ ሆረር ፊልሞች ስለነበረ እሱን በምናቤ ስሌው ነው ትላለች። እርግጠኛ ነች ሲሏተኝ አዎ ትላለች። እነሱም እሽ በቃ ብለው ይሄዳሉ። ከዛ እንግዲህ ዴብ ወደ ሳሎን ተመልሶ ፍቅር ጋ ሄድና ፍቅር የሌዱ መጥፋት ላይ እጅሽ የለበትም ወይ ብሎ ይጠይቃታል። ፍቅርም እንዴት እንደዚህ ታደርጋለች ብለህ ታስበኛለህ ስትለው፣ ዴብም ከዛ አደይ የጠፋችው ባንች ነበረ ታዲያ አንቺ ነሽ እንዴት አልል ይላታ ላይ ከዛ ፍቅርም እየዋሸሽኝ ከሆነ ፍቅር እየዋሸሽኝ ከሆነ ግን ይላታለኝ። ከዛ ፍቅርም እኔ የማውቀው ነገር የለም ትላለች። አደይም ፍቅር እባክሽን ንገሪን፣ ሊዱ ይህንን ነገር መቋቋም አትችልም ትላታለች። ከዛ ፍቅርም ጭራሻን እጣትችን እጣሽን እየቀሰርሽብኝ ነው። ቆይ አትሰሙኝም እንዴ እናንተ ሰዎች፣ ያማችኋል። እኔ ለምን ብዬ ነው ሊዳን እንደዚህ የማደርጋት? እያለች እንግዲህ ድርቅ ብላለች ማለት ነው። የሌባ አይነ ደረቅ መልሶ ልበውልቅ ነው የሚባለው። ከዛ እንደዛ እየተባባሉ እያለ እንግዲህ ቤዛ ትመጣና፣ ምንድን ነው የምትጨቃጨቁት ደግሞ ምን አድርገሽ ትላታለች። ከዛ ዴብ ቆይ አንቺ ካልሆንሽ ዴብ እንግዲህ ለፍቅር ቆይ አንቺ ካልሆንሽ እነዚያ ልጆች ካልሆኑ ታዲያ ማን እንደዚያ ሊያደርጋት ይችላል ንገርኝ፣ እስኪ ይላታለኝ። ከዛ እንደዚያ ሲል ነወል ይገባል። ነወል ምን ነው ዴብ፣ አዲስ ነገር አለ እንዴ ሲለው፣ አዳይም ቀበል ላድርጋ፣ ምንም አዲስ ነገር የለም ትለዋለች። ፍቅርም የምትሰሙ ከሆነ ስሙኝ፣ እኔ የማውቀው ምንም ነገር የለኝም፣ በቃ ተውኝ ብላ ብድግ ብላ ከሳሎን ተነስታ ትሄዳለች። ከዛ ናወልን ናወልም ቆይ ለዴብ ቆይ ለምን ፊት ለፊት ከምታፋጡ ጠዋት ለምን አትከታተሏትም? ሲል ዴብም ከዛ አላቅም ማንን ማመን እንዳለብኝ አላቅም። በንዴት ብድግ ብሎ ተነስቶ ሲሄድ አደይም ዴብ ወዴት ነው የምትሄደው? ብላ ተከትለው ትሄዳለች። ከዛ ሳሎን ናወልና ቤዛ ይቀራሉ። ቤዛም ይሄውልህ፣ ናኦል ሊዱን አንተ እንደገደል ካት እያወቅሁ ዝም ብዬሃለሁ። ቆይ ከዚህ በላይ ምን እንዳደርግ ነው የምትፈልገው? ስትለው ናወልም አንቺም የሷ እጣ የእሷ ጣ ሳይደርስብሽ በፊት ሂጅና ላደይና ለለምለም ጥሩ ጓደኛ ሁኝላቸው፣ ይላታለኝ። ቤዛም ለምንድን ነው ጓደኛቸው የምሆነው ብላ ትጠይቀዋለች። ከዛ ነው ወልም ከኔ ይልቅ አንቺ ስለ እኔ ጥሩ ጥሩ ነገር ብትነግሪያቸው ያምኑሻል። ያኔ እኔ እነሱን እንደፈለግኩ ማድረግ እችላለሁ። በይ አሁን ሂጂ፣ በይ አሁን ሂጂ ነው ጥሩ ጓደኛ ሁኝላቸው፣ ይላታለኝ ጥሩ ጓደኛ የሆነች ቅረቢያቸው፣ ራሽን የምትፈልጊው ከሆነ ማለት ነው ይላት አለ። ከዛ ቤዛም እሺ ግን አንተን ማገዝ የምችለው እኔ የአንተ አባል ስሆን ብቻ ነው። ቆይ ምንድን ነው የምትጠቀመው? ሁሉንም ነገር በዝርዝር ንገረኝና አብረን እንስራ ትለዋለች። ከዛና ወልም እሱ አንቺ እኔን የመጠየቅ መብት የለሽም ይላት አለኝ። ቤዛም አንተነህ እኔን ለማዘዝ እየሞከርህ ያለኸው። ሁሉንም ነገር እኮ ለዴብ ብናገር ያልቅልሃል ትለዋለች። ከዛና ወለም እስኪ ሞክሪውና ያኔ እንዴት እንዴት ድምጥማጥሽን እንደማጠፈው ታይኛለሽ፣ ይላታ ላይ ቤዛም ቆይ አንተ ማነ ለማን ነው የምትሰረው? በእርግጠኝነት ከጀርባ ብዙ ሰዎች አሉ ትለዋለች። ከዛ ናውልም እሱ አንቺን አይመለከትም። ቤዛም እሺ አድርግ ያልፈኝን በሙሉ አደርጋለሁ፣ ከዛ በኋላ የሆነ ነገር እንደማታደርገኝ በምን እርግጠኛ ሆናለሁ? እያለቸው ነበረ። ናውልም እሱን ለኔ ተዩ ቆንጆ፣ አሁን ጀምሪ፣ አደይንም ለምለምንም ይቅርታ ጠይቂያቸው፣ ይላታለኝ ቢዛም በሀሳቡ ተስማምታ እሺ እንዴት እሺ ትለዋለች። ከዛ ከሄደን በኋላ እንግዲህ ቆይ እንዴት እንደማዞርብህ አሳይሃለሁ። ጭራሽ እኔን ማዘዝ ጀመርክ እያለች ብቻዋን ማውራት ጀመረች። ከዛ ሂ በዚህ እንዳለ እንግዲህ ዴብ ተናዱ ክፍሉ እየሄደ ክፍል ውስጥ ገብቶ ነበረ አደይም ተከትለው ነበረ የሄደችው ከዛ አደይም እባክህን ዴብ ተረጋጋ እንደዚህ አትሁን ስትለው ዴብም አደይ እስኪ ንገሪኝ እንዴት ልረጋጋ አሁን እኮ መሽቷል ሊዱን ግን ላገኛት አልቻልኩም ይላታለኝ አደይም ትገኛለች፣ ዴብ ግን አንተ እንደዚህ የሆንክ አይደለም መረጋጋት አለብህ ትለዋለች። በቃ አሁን እረፍት ለማ እረፍት ለማድረግ ሞክር፣ ጠዋት ለፖሊሶች እንጠይቃቸዋለን እያለችው ነበረ። ዴብም እሺ አደይ ታውቂያለሽ፣ አንቺ ካጠገቤ ባትሆኚ ምን ልሆን እንደምችል አላውቅም፣ ካጠገቤ ካለሽ ብርታት ይሰማኛል። ይላታለኝ አዴይም እሺ በቃ አሁን አንተ እረፍት ለማድረግ ሞክር። ለባርኮት ነግረኸዋል፣ እሱ መጥቶ ቢያግዝ ጥሩ ነበረ ስትለው ደይብም ፍቅር እንደ ነገረችው ላደ ይነግራታል። አደይም እኔ የምደውልለታለሁ አትጨነቅ ትለዋለች። ደይብም ከዛ ደይብም ተይ አትደውለት፣ በኔ ምክንያት ስራው እንዲበላሽ አልፈልግም። ይላታለኝ አደይ፣ እሺ በቃ እንደሱ ከሆነ ብላ ልትወጣ ስትል ሌብ፣ አደይ ወዴት ልትሄጅ ነው? ይላታለኝ እንግዲህ አዳይም ወደ ምኝታ ክፍሏ ልትሄድ እንደሆነ ስትነግረው ፈለከኝ? እንዴት ስትለው ዴብም አዎ አደይ ሌሊቱን እንዴት እንደም እንዴት እንደምገበው አላቅም። እባክሽ ናት ሂጂ ከኔ ጋር ሁኝ ይላታለኝ ፍቅ እንግዲህ አደይም ፍቅር ካየችኝ ጥሩ አይደለም። ምን መሰለ እኔ ከዚህ ማደር አልችልም ትለዋለች ዴብም ለምን እባክሽን ፍቅረን እርሻት ፍቅረን ፈርተሽ ነው እሷ በእኔና ባንቺ ምን አገባት ይላታ አደይም እንደሱ አይደለም ዴብ ስትል እና ምንድን ነው ያስፈራሽ የማይሆን ስሜት ውስጥ ስላለው ብቻዬን እንቅልፍ ቅልፍ ሊወስደኝ አይችልም አብረሽኝ አብረሽኝ ከተቀመጥሽ እያወራ ቢሆን ሌሊቱ ይነጋል ይላታለች። እንግዲህ አደይም በሐሳቡ ተስማምታ እሺ እንቅልፍ እስኪ ወስድህ ልቆይ ብላ ካጠገቡ እንግዲህ ቁጭ ትላለች። ከዛ እንግዲህ እንቅልፍ ይወስዳችኋል። ፍቅር እንግዲህ የዴቭን ክፍል ከፍታ ስትገባ ሁለቱም ተኝተዋለች። ከዛ አንቺ አደይ አደይ ብላቸውን እዛ ታስነሳታለች

እንግዲህ ፍቅር ባአደይ በጣም ነው ዴብ የተናደደች ባት ዴብ አልጋ ላይ ተኝታ ስላየቻት ካጠገቡ እንዳላ እንዳላይሽ ስልሽ ጭራሽ መጥተሽ ተኛሽ ሁለተኛ ካጠገቡ እንዳላገኝሽ ትላታለች። አደይም አዴም እጀልቀቂኝ አይመለከተሽም ትላት አለች። ዴብም ፍቅር ምን እያደረግሽ ነው ሲል ፍቅር አታያትም መተኛት ክናይታ መታ ስትተኛ አደይ እያስመሰለች ነው ለምን አት ለምን አይታይህም ዴብ ንቃ ትለዋለች። ዴብም ከዛ ዝም ብለሽ እንደ ፍቅር ዝም ብለሽ እንደመጣልሽ አትለፍልፊ። እኔ ነኝ ከዚህ እንድትሆን የጠየኳት። የፈለገ ቢሆን አንቺ በእኔ ጉዳይ ምን አገባሽ? ትሰሚኛለሽ? እኔ ምንም ምንም ማድረግ መብቴ ነው የማደርገው። ናቃለው። በእኔ ጉዳይ እንደዚህ መሆን አይገባሽም ሲላተይ ፍቅርም እሺ፣ አይመለከተኝም አደኔ እኔ ቀጥለሽ ውጭ ልኝ ትላታለች። ከዛቿ ስትተስባታለች። ከዛ ዴብም ደግሞ ደግሞ ሊቀቂያት ለሰው ትንሽ ክብር የለሽም። ትሰሚኛለች ሁለተኛ አደይን እንደዚህ እንዳታደርጊያት እንድታደርጊያት አልፈልግም ይላታለኝ። ከዛንች ራስሽ ውጭ ይላታል። ፍቅርም ትወጣለች። ፍቅርን ፍቅር አደይን ከክፍረ ስታስወጣት ዲብ ደግሞ እንግዲህ እንትናን አስወጥቷታል ፍቅር ማለት ነው። እንግዲህ ፍቅርም አደይ ጭራሽ ሰራተኛ መሆኗን እረስታለች። ሊሊም ከኤላ ጋር አሸሸ ገዳም ያለች ነው። ቆይ ሰራተኛ መሆኗን እረስተሽው ነው የራስሽ ቤት የምትኖር ይመሰለሽ ጭራሽ ክፍል የምትቀያይሪ ስትላት፣ ዴብም ትሰሚኛለች ፍቅር አደይን እንደዚያ ትናገሪያት፣ አይ የምትከ ሆነ ቤትሽን ለቀንልሽ፣ እንወጣለን። ከዛ በኋላ ተዋኝበታለሽ፣ እሺ ብሏታ ላይ ከዛ እንግዲህ እሷንም ሙጭል ብሎ ተናዱ። አስወጥቷታለኝ ከክፍሉ። ከዛ ቤዝ ሊሊ ለቤዛ ለሊሊ ስልክ ትደውልላትና ስለ ሊዲያ አዲስ ነገር ጠፋኮ ምን ይሻላል እያለቻት ነበረ። ሊሊ አንቺኮ መላታጭም ትላታለች። ከዛ ሊሊ ቤዛ፣ ምን መላላምጣ፣ የት እንዳለች ብታወቅ ጥሩ ነበረ። አሁን እኮ ግራ ገባኝ የት